ዕለተ ሐሙስ ጥቅምት 13 ቀን 2018 ዓ ም ጤና ይስጥልን ክቡራን ተመልካቾቻችን፣ እንደምናምሽታችኋል። ከናሁ ቴሌቪዥን አዳዲስና ወቅታዊ ዜናዎችን ወደ እናንተ የምናደርስበት ጊዜው አሁን ነው። ከእሳቱ ዜናዎች ጋር ማርቆስ ጉዳይ በሆነ አብራችን ቆዩ። አርዕስተ ዜናዎቹን አስቀድመን የታራሚዎቹን ቁጥር ለመቀነስ ያለመ አማራጭ የቅጣት ስርዓትን የያዘ ረቂቅ አዋጅ መዘጋጀቱ ተሰማ። ተጠባቂውን የ2018 ብሔራዊ ምርጫን ግንቦት 24 ቀን ለማካሄድ ምክረ ሀሳብ ቀረበ። ከውጭ ጋዛ እስከሚቀጥለው ትውልዶች የሚቆይ የጤና አደጋ እያጋጠማት ነው ሲሉ የዓለም ጤና ድርጅት ዋና ዳይሬክተር አስታወቁ። ወደ ዝርዝሮቹ አለፍን። በቅድሚያ የታራሚዎችን ቁጥር ለመቀነስ ያለመ አማራጭ የቅጣት ስርዓትን የያዘ ረቂቅ አዋጅ ማዘጋጀቱ ተሰማ። የፍትህ ሚኒስቴር በእስር የሚቆዩ ታራሚዎችን ቁጥር ከፍተኛ በሆነ መንገድ ለመቀነስ ያስችላል ያለውን የአማራጭ ቅጣት ስርዓትን ለመተግበር ረቂቅ አዋጅ ማዘጋጀቱን አስታውቋል። የአዋጁ ረቂቅ በቅርቡ ለሕዝብ ተወካዮች ምክር ቤት እንደሚቀርብ ሚኒስቴሩ ገልጿል። መስሪያ ቤቱ ይህንን የገለጸው የሚኒስቴሩን የ2018 በጀት ዓመት እቅድና የሩብ ዓመት ስራ አፈጻጸም በተገመገመበት መድረክ ላይ ነው። የፊት ለፊት የግምገማ መድረኩን ያዘጋጀው በህዝብ ተወካዮች ምክር ቤት የህግና ፍትህ ጉዳዮች ቋሚ ኮሚቴ ነው። ትናንት ረቡ ጥቅምት 12 ቀን 2018 ዓ ም በተካሄደው በዚሁ የግምገማ መድረክ ላይ የቋሚ ኮሚቴው አባላት በርካታ ጥያቄዎችን አቅርበው በሚኒስቴር መስሪያ ቤቱ ከፍተኛ አመራሮች ምላሽ ተሰጥቷቸዋል። ከቀረቡ ጥያቄዎች መካከል ተጠሪነታቸው ለፍትህ ሚኒስቴር የሆኑት የፌዴራል ማረሚያ ቤቶችን የተመለከቱ ይገኙበታል። የፍትህ ሚኒስቴር ሚኒስትር ዴኤታው አቶ በላይሁን ይርጋ የማረሚያ ቤት ጉዳይ የፖሊሲ ጣልቃ ገብነት ወይም ኢንተርቬንሽን የሚፈልግ እንደሆነ ለፓርላማ አባላቱ አስረድተዋል። አሁን በሀገር አቀፍ ደረጃ በጣም በርካታ ታራሚ ነው ያለው። ይህንን ሁሉ ታራሚ ይዘን ይህን ሁሉ እየቀለብን ህክምና እንዲህ እያለን መቀጠል የሚቻልበት ሁኔታ አለ ብለን አናስብም፣ ሲሉ የፖሊሲና የህግ ማዕቀፍ የማዘጋጀቱ ጉዳይ ለነገ የሚባል እንዳልሆነ አብራርተዋል። በዚህ ረገድ ሚኒስቴር መስሪያ ቤታቸው በርካታ ስራዎችን ለማከናወን ጥረት እያደረገ መሆኑንም ገልጸዋል። ሚኒስትር ዴታው ለዚህም በማሳያነት በመጀመሪያ የጠቀሱትን በጉዳዩ ላይ እየተከናወነ ያለውን ሀገር አቀፍ ጥናት ነው። ጥናቱ በአሁኑ ወቅት ከተለያዩ ተቋማት በተውጣጣ ኮሚቴ እየተሰራ መሆኑንም አመላክተው፣ ኮሚቴው በጥናቱ ከሚያተኩርባቸው ጉዳዮች መካከል በሀገር አቀፍ ደረጃ የማረሚያና የማነጽ አገልግሎትን ምን ይመስላል የሚለው አንዱ መሆኑንም ገልጸዋል። በዚህ ጥናት አገልግሎቱ ብቻ ሳይሆን አገልግሎት የሚሰጡ ተቋማት አደረጃጀታቸው እንደሚፈተሽም አክለዋል። ተጠባቂውን የ2018 ብሔራዊ ምርጫን ግንቦት 24 ቀን ለማካሄድ ምክረ ሀሳብ ቀረበም። የኢትዮጵያ ብሔራዊ ምርጫ ቦርድ ለሰባተኛ ጊዜ የሚካሄደውን የ2018 ሀገር አቀፍ ምርጫ በመጪው ግንቦት ወር 24 ቀን 2018 ዓ.ም ለማድረግ ምክረ ሀሳብ ማቅረቡን አስታውቋል። ቦርዱ በምርጫው የሚያገኘውን ውጤት ሰኔ 03 ቀን 2018 ዓ.ም ይፋ ለማድረግ በረቂቅ የጊዜ ሰሌዳው ላይ አስፍሯል። ብሔራዊ ምርጫ ቦርድ የጠቅላላ ምርጫውን ረቂቅ የጊዜ ሰሌዳ አዘጋጅቶ ለውይይት ያቀረበው ባሳለፍነው ሰኞ ጥቅምት 10 ቀን 2018 ዓ.ም ከፖለቲካ ፓርቲዎች ጋር ባደረገው ምክክር ላይ ነበርም። በአዲስ አበባ ስካይላይት ሆቴል በተካሄደው በዚህ ውይይት ላይ ከስልሳ በላይ በህጋዊ መንገድ የተመዘገቡ የፖለቲካ ፓርቲ ተወካዮች መሳተፋቸውን በመድረኩ የታደሙ ምንጮች ይገልጸዋል። ፓርቲዎቹ በጊዜ ሰሌዳው ላይ ከመወያየታቸውን በፊት የሀገሪቱ ሰላምና ጸጥታ ነፃ ምርጫ ለማድረግ አስቻይ አይደለም የሚል መከራከሪያ አቅርበዋል። ምርጫውን ማራዘም የሚል ሀሳብም ቀርቧል። ውይይቱም የተያዘለትን አጀንዳ ትቶ በአመዛኙ በሰላምና ጸጥታ ላይ ትኩረቱን ማድረጉ ታውቋል። መገናኛ ብዙሀን ባልተገኙበት በዚህ የውይይት መድረክ ላይ ምርጫ ቦርድ የሰባተኛውን ሀገር አቀፍ ምርጫ ዝርዝር የጊዜ ሰሌዳ አቅርቧል። ቦርዱ ያቀረበው የጊዜ ሰሌዳ 37 ተግባራትን የሚከናወኑባቸውን ጊዜያት በቀንና በወራት ከፋፍሎ አስቀምጧል። በረቂቅ የጊዜ ሰሌዳው ከህዳር መጀመሪያ እስከ ወሩ አጋማሽ ድረስ በምርጫ ለሚወዳደሩ የፖለቲካ ፓርቲዎችና የግል እጩዎች የምዝገባ ጥሪ ለማድረግ ታቅዷል። የምርጫ አስፈጻሚዎች ዝርዝር ለፖለቲካ ፓርቲዎችና ለህዝብ ይፋ ማድረግ ህዳር 19 ቀን 2018 ዓ ም ተጀምሮ በጥር የመጀመሪያ ሳምንት ላይ ለማጠናቀቅም ታስቧል ይህ መራ ግብር በሁለት ዙር የሚከናወን መሆኑን በረቂቅ ጊዜ ሰሌዳው ላይ ተመላክቷል በምርጫ የሚሳተፉ እጩዎች ምዝገባ እንዲከናወን የታቀደው ከታህሳስ መጀመሪያ እስከ ጥር መጀመሪያ ባለው ጊዜ ውስጥ ነው የምረጡኝ ቅስቀሳ ከታኅሳስ 10 እስከ ግንቦት 19 ቀን 2018 ዓ.ም ድረስ እንደሚከናወንም ቦርዱ አቅደዋል። በአፋር ክልል የገዋኔ ወረዳ ነዋሪዎች ለተቃውሞ ሰልፍ መውጣታቸው ተገለጸም። ጥቅምት 10 ቀን 2018 ዓ ም ለተቃውሞ አደባባይ የወጡ ሰልፈኞች ለ8 ወራት ደሞዝ አልተከፈለንም፣ ለመንግስት ሰራተኞች የመጠጥ ውሃ በአግባቡ እየቀረበ አይደለም ሲሉ ተደምጠዋል። እንዲሁም የገዋኔ ወረዳ ነዋሪዎች የኢትዮጵያ ጅቡቲን አውራ ጎዳና መንገድ ለሳታት በመዝጋት ተቃውሟቸውን ማሰማታቸውም ታውቋል። ሀብታም አያሌው ተጨማሪ አላት በአፋር ክልል ገዋኔ ወረዳ ጥቅምት 10 ቀን 2018 ዓ ም ነዋሪዎቹን ጨምሮ ለስምንት ወራት ደሞዝ አልተከፈለንም፣ የመጠጥ ውሃ በአግባቡ እየቀረበልን አይደለም ያሉ የመንግስት ሰራተኞች ለተቃውሞ አደባባይ መውጣታቸው ተሰምተዋል። የወረዳው ነዋሪዎችም የኢትዮጵያ ጅቡቲ አውራ ጎዳና መንገድ ለሰዓታት በመዝጋት ተቃውሟቸውን ማሰማታቸው ተገልጿል። ለተቃውሞ አደባባይ የወጡት የገዋኔ ነዋሪዎች እንደገለጹትም በወረዳው የሚገኙ የመንግስት ሰራተኞች በተገቢው መንገድ ደሞዝ እየደረሳቸው አይደለም ሲሉ ተደምጠዋል። ሰልፈኞቹ ደሞዝ ከነ ጭማሪ ወደ ስምንት ወራት አልተከፈለንም የ2017 ዓ ም ግማሽ አመታለን ከ2018 ዓ ምም ያልተከፈለ የደሞዝ ጉዳይ ሰሚ አጥቷል ሲሉ በተቃውሟቸው ተናግረዋል። አሁን ላይ በወረዳው ህዝብ ላይ የሚታየው ቅሬታ ከመልካም አስተዳደር እጦት የመጣ ነው የሚሉት ነዋሪዎቹ የክልሉ መንግስት ጉዳዩን ትኩረት ሰጥቶ መመልከት አለመፈለጉንም አስታውቀዋል። ሰው የሰራበትን የሚያጣ ከሆነ ማጣቱ ብቻ ሳይሆን የበላይ አካል እንደዚህ አይነት ጉዳይ መኖሩን ሰምቶ በቀጥታ መረዳት ካልቻለ ነገሩ እየተያያዘ ነው ማለት ነው ሲሉም ተደምጠዋል። ደሞዝ ከነጭማሪ አሁን ወደ ስምንት ወር እየሄደ ነው አልተከፈለም። የሁለት ሺ አስራ ሰባት ግማሽ አለ፣ የሁለት ሺ አስራ ስምንትም አለ አልተከፈለም። ማለት የደሞዝ እንኳን ማን ይስማልን ነው። ሰው የሰራበትን ሚያጣ ከሆኔ ማጣቱ ብቻ አይደለም አሁን ሁሉም የበላይ አካል አለው እና የበላይ አካል እንደዚህ አይነት ሪፖርት ሰምቶ ኢሚዲየትሊ እንደዚህ አይነት ነገር ስሉ መድረክ ካልተቻለ በገዋኔ ወረዳ ከአመታት በፊት ተሰርቶ ለአገልግሎት የበቃው የመጠጥ ውሃ ፕሮጀክትም ለወራት አገልግሎት ሳይሰጥ በመቋረጡ ከፍተኛ ወጪ እያወጣ ውሃ እየገዛ ነው የሚሉ ቅሬታዎችም አቅራቢዎች በቦቴ ይቀርብ የነበረው ውሃም በአሁኑ ወቅት መቋረጡን ገልጸዋል። ለስምንት ዓመት ከክልሉ አደጋ መከላከል ውሃ በቦቴ መኪና እየቀረበልን ነበር ያሉት ሰልፈኞቹ መሀል ላይ ነዳጅ ብር ያልተከፈለ በመሆኑ ውሃው ተቋርጧል ብለዋል። ሰልፈኞቹ ከክልሉ ሆነ ከፌዴራል መንግሥት ተገቢ ምላሽ ካልተሰጠን ተቃውሞውን እንቀጥላለን ሲሉም ተደምጠዋል። አሁን ለስምንት አመታት ከክልሉ አደጋ መከላከል ቦቲዎች እየላኩ ነበሩ። መሀል መሀል ላይ ለቦቲዎች የነዳጅ ብር እየተከፈለ አይደለም። ያኔ ውሃ ይቆማል። ሰሞኑ ደግሞ ይሄው ሰዎች በውሃትን በውሃር ኢቨንትን እያለ ነው እየተንከራተቱ እንደ ወረዳው ነዋሪዎች ገለጻ ተቃውሞ ከሰዓታት በኋላ የተቋረጠው መንገደኞች ሊደርስባቸው የሚችለውን እንግልት ለመቀነስ ና ከሀገር ሽማግሌዎች ጋር በተደረገ መግባባት ቢሆንም ጥያቄው ካልተፈታ ከቀናት በኋላ በድጋሚ ለተቃውሞ አደባባይ እንወጣለን ሲሉም አስጠንቅቀዋል። መንገደኛ ምንም በማያውቀው ነገር ከሚንገላቀስ ተብሎ ነው እንጂ ሊከፍቱም ሀሳባቸውም አይደለም። በዚውም ደግሞ ሽማግሌዎቹ በቃ አይ አሁን እኛም ደግሞ እንት ሚጠይቅ መንግስት ከፊል እንጠይቅ እና መፍትሄ የሚሰጡን ከሆነ ሶስት ቀን ስቱን ደሞዝ እንዲከፈል ብሎ ከሶስት ቀን በኋላ ደግሞ ተመልሶ ይህንን እንድሚያደርጉ ነው። ከወታቶች ገና ነው ማለት ነው። በአፋር ክልል ገዋኔ ወረዳ የፋይናንስ እና የኢኮኖሚ ለማጸፈት ቤት ኃላፊ የሆኑት አቶ ሙሚን መሀመድ እንደተናገሩትም ሰራተኞች ያልተከፈላቸው የሶስት ወር ደሞዝ ሲሆን እኒህም የአምስት መስሪያ ቤቶች ደግሞ በልዩ ሁኔታ የደሞዝ ክፍያ ተፈጽሞላቸዋል ሲሉ ጉዳዩን አስተባብለዋል። በትክክለኛው ሶስት ወር የተለያዩ ሴክተሮች አሉ አምስት ሴክተሮች የምንከፍላቸዋለን ቅድሚያ የምንሰጣቸው ፖሊስ፣ ሰራዊት፣ ፍትህ፣ ትምህርት፣ ጤና፣ እነዚህ አምስት ሴክተሮች ቅድሚያ እንሰጣቸዋለን። ከተገኘው ገቢ ላይ ቅድሚያ ይሰጣቸዋል። ከዛ ውጭ ያሉት ደግሞ ነገራቶች ሲስተካከሉ የሚሆን ይሆናል ማለት የገዋኔ ወረዳ ፋይናንስና ኢኮኖሚ ልማት ጽህፈት ቤት በበኩሉ በክልሉ መንግስት የተጣለበትን የሚሰበሰብ የገቢ ግብር ከፍተኛ መሆኑና የተሰበሰበው ማነስ ለመንግስት ሰራተኞች ደመወዝ መክፈል እንዳይቻል እና የልማት ስራዎች እንዲቆራረጡ አድርጓል ብለዋል። ደሞዝ ብቻ አይደለም፣ ሌላም ተከፋይ ትኖች አሉ። በዛ ምክንያት ቴጁ የባሰ የባሰ መጥቷል። ክልል በኩል መላክ ያለባቸውን መርጃ እየላኩልን ነው። አሁን እኛ የምንሰበስበው ላይ ነው ችግሩ። ሁለተኛ ደግሞ ገዋኒ ሲባል መጀመሪያ ወደ አራት የሚሆን ቀበሌዎችን አንዱን ለአቢዳ የሚባል ሁለት ቀበሌ ሰተናል ሌላው ደግሞ ገላዕሉ ለሚባል ወረዳ ደግሞ ሁለት ቀበሌ ሰተናል። እነዛ ደግሞ ትልቅ ፖቴንሻል ያላቸው ቀበሌዎች ነበሩ። አሁን ላይ ግን ያንን ቀበሌ በማስረከባችን ትልቁ ጫና እኛ ላይ በጣም አሁን ላይ በወረዳ ያለውን ሁኔታ የፖለቲካ ችግር የማድረግ አዝማሚያ አለ የሚሉት አቶ ሙሚን መሐመድ፣ የኢትዮጵያ ጅቡቲ መንገድ ወደ መዘጋት መሸጋገር አልነበረበትም ሲሉም አክለዋል። የኢትዮጵያ ኤሌክትሪክ አገልግሎት ሀያ አመራርና ሰራተኞቹ ላይ እርምጃ መውሰዱን አስታወቀም። ባለፉት ሶስት ወራት በኢትዮጵያ ኤሌክትሪክ አገልግሎት የዲጂታል የሙስና መረጃ ወይም ጥቆማ መቀበያ ስርዓትና በሌሎች አማራጮች ከቀረቡ ጥቆማዎች ውስጥ ሀያ አመራርና ሰራተኞች ጥፋተኛ መሆናቸው ተረጋግጦ እርምጃ መወሰዱን ገልጿል። ተቋሙ ተግባራዊ ባደረገው የዲጂታል ሙስና ጥቆማ ማቅረቢያና በሌሎች አማራጭ በቀረቡት ጥቆማዎች መሰረት በሩብ ዓመቱ እርምጃ ከተወሰደባቸው ሰራተኞች መካከል ስምንት የጽሁፍ አስር የደሞዝ በስነ ምግባር ጥሰት ሁለት የስንብት እርምጃ መወሰዱ ተጠቅሷል። በዲጂታል ሙስና ጥቆማ መቀበያ ስርዓትና በሌሎች አማራጮች 170 ጥቆማዎች ወይም አቤቱታዎች ቀርበው 152ቱ ማጣራት መቻሉንም ተቋሙ አስታውቋል። በሩብ ዓመቱ የብልሹ አሰራር ጥቆማ ከቀረበባቸው የስራ ሂደቶች መካከል የአዲስ ኃይል ጥያቄ የኃይል መቆራረጥና አስቸኳይ ጥገና፣ የቆጣሪ ንባብ፣ የቢል ስብሰባ፣ ንብረት አያያዝና አጠቃቀምና ሌሎች ልዩ ልዩ ጉዳዮች እንደሚገኙበት ተገልጿል። በ2018 በጀት ዓመት የመጀመሪያ ሶስት ወራት የቀረቡ ጥቆማዎች ከአምናው ተመሳሳይ ወቅት ጋር ሲነጻጸር በ179 በመቶ ያደገ ሲሆን ይህም የዲጂታል ጥቆማ መቀበያ ስርዓት መተግበሪያው ዲጂታል ኮራፕሽን ሲስተም የፈጠረው ምቹ ሁኔታ መሆኑ ተመላክቷል። በአገልግሎት አሰጣጥ ላይ የሚታዩ የመልካም አስተዳደር ችግርና ብልሹ አሰራርን ትኩረት ሰጥቶ እየሰራ በመሆኑ ተገልጋዩ ማህበረሰብ መሰል ችግሮችን ሲመለከት በተዘረጋው ዘመናዊ የሞባይል መተግበሪያ በመጠቀም የበኩሉን ኃላፊነት እንዲወጣም ተቋሙ ጥሪ አቅርበዋል። የባንክ አገልግሎቶቹን በማስተዋወቅ ፈቀዳጅ የሆነው ባንካችን አቢሲኒያ አሁን ደግሞ በአይነቱ ለየት ያለውን ወረቀት አልባ የባንክ አገልግሎት በሁሉም ቅርንጫፎቹ ይዞሎት መጥቷል። በስማርት ቴክኖሎጂ በመታገዝ የፊት ገጽን ወይም የጣት አሻራን በመጠቀም በራስ አገዝ አገልግሎት ወይም በባንካችን ሰራተኞች ታግዘው ሂሳብ መክፈት፣ ገንዘብ ገቢ ወጪ ማድረግም ሆነ ሌሎች ፈጣንና ደህንነቱን የጠበቀ የተሟላ የባንክ አገልግሎቶች ያገኛሉ። አቢሲኒያ ምርጫ ካሽጎ የትኛውም ዓለም ሆኖ በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከአምስት እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ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 የተከበራችሁ ተመልካቾቻችን ከናሁ ቴሌቪዥን ለሳቱ ያዝናቸው ዜናዎቻችን አሁንም እንደቀጠሉ ናቸው። አሁን ደግሞ ከባህር ማዶ ምንጮች ወደ ያዝናቸው ዜናዎቻችን ተሸጋገርን። በናይጄሪያ ነዳጅ በጫነ ተሽከርካሪ ላይ በደረሰ ፍንዳታ የ35 ሰዎች ሕይወት አለፍ። በናይጄሪያ ሰሜናዊ ኒጀር ግዛት የነዳጅ ጫኝ መኪና ባጋጠመው የመገልበጥ አደጋ በደረሰ ፍንዳታ የተከሰተ ሲሆን በዚህም ቢያንስ 35 ሰዎች መሞታቸውን የሀገሪቱ ባለስልጣናት አስታውቀዋል። ተሽከርካሪው ከመንገድ ላይ ተንሸራቶ ከተገለበጠ በኋላ የጫነው ቤንዚል ፈሶ ፍንዳታ ማስከተሉን የግዛቱ አስተዳዳሪዎች ገልጸዋል። በአደጋው ህይወታቸውን ካጡ ሰዎች በተጨማሪ የተጎዱ በርካታ ሰዎች እንዳሉና ለህክምና ወደ ህክምና ተቋማት መወሰዳቸውን አልጀዚራ ዘግቧል። የኒጀር ግዛት ገዢ አደጋውን ተከትሎ በሰጠው የሀዘን መግለጫ ፍንዳታው የብዙ ሰዎችን ሕይወት ቀጥፏልና በርካቶችም ቆስለዋል በማለት አካባቢው ለሚገኙ የኢሳ ህዝብ ሀዘናቸውን ገልጸዋል። በፍንዳታው ከተጎዱ ሰዎች መካከልም በርካታ ያሉት የተገለበጠውን ተሽከርካሪ ለማንሳት ሲሞክሩ በተፈጠረው ፍንዳታ ጉዳት የደረሰባቸው ናቸው ተብሏል። በመሆኑም ይህ አደጋ ህዝብና መንግስት ከባድ ሀዘን ውስጥ አስገብቷቸዋልም ነው የተባለው። በመጨረሻ ጋዛ እስከሚቀጥለው ትውልዶች የሚቆይ የጤና አደጋ እያጋጠማት ነው ሲሉ የዓለም ጤና ድርጅት ዋና ዳይሬክተር አስታወቁ። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም ነው። የጋዛ ሕዝብ ያጋጠመውን ውስብስብ የጤና ቀውስና መሰረታዊ ፍላጎቶች ለመፍታት ከፍተኛ የሆነ እርዳታ መጠን መጨመር ያስፈልጋል ሲሉ ለቢቢሲ ገልጸዋል። በቅርቡ ከሐማስ ጋር የተኩስ አቁም ስምምነት ከጀመረ በኋላ እስራኤል ተጨማሪ የሕክምና አቅርቦቶችንና ሌሎች እርዳታዎችን ወደ ጋዛ እንዲሻገር ፈቅዳለች። ነገር ግን እስራኤል የላከችው የሕክምና አቅርቦት የግዛቱን የጤና አጠባበቅ ስርዓት መልሶ ለመገንባት ከሚያስፈልገው በታች መሆኑን ዶክተር ቴድሮስ ተናግረዋል። በዋይት ሀውስ የተገለጸው የእስራኤል እና ሐማስ ባለ ሀያ ነጥብ የሰላም እቅድ የመጀመሪያ ምዕራፍ ተግባራዊ መደረግ የሚፈቅደው እና ወደ ጋዛ የሚያስገባውን የእርዳታ መጠን መጨመር እንዲሁም ከሁለቱም ወገኖች ያለ ጣልቃ ገብነትን የሚከፋፈሉ አቅርቦቶች መሆናቸው ይታወሳል። ዶክተር ቴዎድሮስ አዳኖም የተኩስ አቁም ስምምነቱን እንደሚቀበሉት ሲገልጹ፣ ነገር ግን ስምምነቱን ተከትሎ የመጣው የእርዳታ መጠን ከተጠበቀው ያነሰ ነው ብለዋል። በመሬት ላይ ስላለው ሁኔታ ሲጠየቁም ጋዛውያን ራብን፣ አስደንጋጅ ጉዳቶችን፣ የጤና አጠባበቅ ስርዓት ውድቀት እና የውሃናን የንጽህና መሰረተ ልማቶች ውድመት ምክንያት የበሽታ መከሰት እንዳጋጠማቸው ተናግረዋል። በዚህም ላይ የሰብአዊ እርዳታ ተደራሽነት እየተከለከለ መሆኑን አሳሳቢ ነው ብለውታል። የመንግስታቱ ድርጅት የዓለም ምግብ ፕሮግራም ከጥቅምት 10 ጀምሮ ከ6700 ቶን በላይ ምግብ የያዙ የጭነት መኪናዎች ገብተዋል። ነገር ግን አሁንም በቀን ከ2000 ቶን በላይ ምግብ እንደሚያስፈልግ ገልጿል። በቀን 600 የእርዳታ መኪናዎች ወደ ጋዛ መድረስ አለባቸው የተባለ ቢሆንም እየገባ ያለው ግን በአማካይ ከ200 እስከ 300 ብቻ መሆኑን የገለጹት ዶክተር ቴዎድሮስ አዳኖም የእስራኤል ባለስልጣናት እርዳታውን እንዲያስፋፉት ጠይቀዋል።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

አማራጭ በአዲስ ዘመን ናሁ ቴሌቪዥን መረጃን ከምንጩ በቀላል አማራጭ በቀጥታ ስርጭት ወደ እናንተ የምናደርስበት ጊዜው አሁን ነው። ናሁ ቴሌቪዥን መልካም አዲስ አመት። እነሆ የምስራች! የአስር አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል።